አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ፣ ቅድስት ግሸን ደብረ ከርቤ። ይህም የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕፀ መስቀል ወይም የተሰቀለበት ቀኝ እጁ ያረፈበት መስቀል በዚያ ያለበት ቦታ ነው። ታዲያ ይህም የሆነው በአጼ ዳዊት ዘመነ መንግስት ሲሆን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ንጉሥ ባሳየው ራእይ መሰረት አንብር መስቀልየ በዲበ መስቀል እንዳለው፣ መስቀሌም በመስቀለኛ ቦታ አስቀምጥ በተባለው መሠረት የግሸን ደብረ ከርቤ ቦታዋ መስቀለኛ ስለነበረች በዚያ ቅዱስ መስቀሉ ተቀምጧል። ታዲያ መስከረም 21 ቀን በክብረት የእመቤታችን የቅዱስ ድንግል ማርያም በዛ ቦታ በዓሏ ይደረጋል። መስቀሉም ወጥቶ ህዝቡን ይባርካል። ሁለተኛ ብዙሃን ማርያም። 3 ሶስተኛ 318ቱ ቅዱሳን ሊቃውንት በኒቂያ በዛሬ ዕለት የተሰበሰቡበት ዕለት ይታሰባል። አራተኛ ቅዱስ ቆጵሮያኖስ ሰማዕት። ይህ በመጀመሪያ ስራው ጠንቋይ ወይም ስራየኛ ሲሆን ታዲያ በኋላም በቅድስት ዮስጢና ተአምራት አድራጊነት ወደ ክርስትና መጥቶ የክርስትና ጥምቀትን ተጠምቆ እስከ ሊቀ ጳጳስ እስከ መሆን ድረስ የደረሰ ታላቅ ሰው ነው። በኋላም በንጉስ ዳኪዎ ዘመን በሰማዕትነት የሞተ ነው። አምስተኛ ቅድስት ዮስቲና ድንግል ስሟ ሲጠራ አጋንንትን የሚያረድና ጸሎተኛ ቅድስት የሆነች ሴት ነች። በኋላም ለሴቶች በአንጾኪያ ለሴቶች ገዳም መብኔት ሆና አገልግላ በዘመነ ዳኪዎስ ንጉስ በሰማዕትነት የሞተች ቅድስት ድንግል ሴት ነች። ስድስተኛ ቅዱስ ጢባሪዎስ ሐዋርያ ከሰባ ሁለቱ አርድእት አንዱ ሲሆን በዛሬ እለት እረፍቱ ይታሰባል። ወራዊ በዓላት፦ አንደኛ ቅድስት ድንግል እግዝእትነ ማርያም ወላዲተ አምላክ፣ ሁለተኛ አበው ጎርጎራ ይወሰያት፣ ሶስተኛ አቡነ መመነ ድንግል፣ አራተኛ አቡነ አምደ ስላሴ፣ አምስተኛ አባ አሮን ሶሪያዊ፣ ስድስተኛ አባ መርታያኖስ ጻድቅ የቅዱሳን የሰማዕታት በረከታቸው ረዴታቸው የእመቤታችን የቅድስት ድንግል ማርያም አማላጅነት ጸሎት የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ ይለየን። ወስብሀት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።